በሰማያት ያለ ተመልሰን ተገናኝተናል ተመልካቾቻችን። በትንሣኤ ዋዜማ ላይ እንገኛለን። የበዓሉን ዋዜማ ከኛ ጋር ስለምታሳልፉ እጅግ አድርገን እናመሰግናለን። እዚሁ ፋና ስቱዲዮ ውስጥ ትንሣኤን በማስመልከት በዋዜማው ቆንጆ ቆይታ እያደረግን ነው። አሁን ደግሞ በእንግዳ ሰዓታችን ላይ እንገኛለን። አንድ እንግዳ አብሮኝ አለ። ይህ እንግዳዬ የውዳሴ ግሩፕ መስራችና ባለቤት የሆነው ዳዊት ኃይሉ ነው። ስላገኘሁ በጣም ደስ ብሎኛል። እንኳን አደረሰ። እኔም ስለጠራሽኝ ቴንክ ዩ። እንኳን አብሮ አደረሰ። ያው በዓል ዝግጅት አለ። በዋዜማው በጣም ብዙ ሰው የሚዘጋጅበት ነው። በትንሣኤ ደግሞ ነገ ደስ ብሎ አብረን ተሰብስበን እናከብራለን። ለዛ ያድርሰን። በነገራችን ላይ የውዳሴን ስናነሳ ከውዳሴ ግሩፖች መካከል አንዱ አኮ ኮፊ ነው። የአኮ ኮፊ ተጠቃሚ ነኝ እና ቋሚ ጣዕም ነው ያለው። ብዙ ጊዜ ደስ ይለኛል ለማለት ነው። በዚህ አድናቆቴን ገልጬ ልለፍ። ወደ አኮ ከማለፌ በፊት ግን ሁል ጊዜ ስመጣ የሚገርመኝ ነገር አኮ ማን ናቸው? አኮ ምንድን ነው እላለሁና፣ አኮ ማን ናቸው? አኮ የናቴ ስም ነው። እንግዲህ በአፋን ኦሮሞ የሴት አያት ማለት ነው። ለምንድን ነው አኮ ያልነው? አኮ እንግዲህ 24 ልጅ ልጆች አሏት። ለዚህ ነው ሁሉም አኮ አኮ ይላታል። እኛም ደግሞ አብረን አኮ እንላታለን። ልክ እኛ ቤት ጓደኞቿ ሲመጡ፣ የቤተ ክርስቲያን ሰዎች ሲመጡ፣ ቤተሰብ ሲመጣ፣ ከየተለያየ ቦታስ በሚመጣበት ጊዜ ጓዳ ገብታ የምትሰራቸው በእጆቿ የምትነካካቸውና የምትሰራቸው ስራዎች በጣም በጣም ግሩም ግሩም ምግቦች እንሰራለች። አባቴ የቢሮ እንግዶች ሲመጡ እሷ ገብታ የምትሰራቸው ስራዎች በጣም ልዩ ነበሩ እና ያ በጣም ኢምፕሬስ ያደርገኛል። ከዛ በተጨማሪም ደግሞ እንግዲህ አያት ያለው ሰው በደንብ ያውቃል። አያት በጣም ዩኒክ ባህር ያላት ፍቅርን ሲሰጡ ጥግ ድረስ ይሰጣሉ። ሲወዱ ስርዓት ሲያስይዙም ስርዓት ያስይዛሉ። አያት ያሳደገው ሰው እኮ እንዲህ አይተሽ ሁላ የምታውቂው ነው። ከአረማመዱ ከእምኑ እውነት ያለበት ውሸት የሌለበትን ነገር ይዞ ለመምጣት አስበን ነው እና በስሙን፣ ብቻ ሳይሆን ያንን ማንነት የያዘ ነገር እንዲኖር ከመፈለግ ነው እንግዲህ አኮ ያለው በጣም ጥሩ ስም ነው። ደስ ይላል ደግሞ እንደዚህ ምክንያት አይሆነው ስንሰማ በጣም ደስ ይላል። በእያንዳንዱ ቅርንጫፎቻችሁ ስንዘዋወር እና ያለን የቤተሰብ ፎቶዎች መልእክት ጭምር እና የእናት ተጽዕኖ በጣም ቀላል አይደለም ብዬ አስባለሁ። በቤት ውስጥ እና የእናንተ በተለይ ደግሞ ለአንተ ስኬት የእናት ተጽዕኖ ምን ያክል ነው? እንግዲህ በቤተሰብ ውስጥ በጣም ብዙ ተጽዕኖዎች አሉ። በጣም ብዙ ነገሮች አብሮ ይመጣሉ። ልጆች ሁልጊዜ ጊዜ ወላጆች የሚናገሩትን ሳይሆን ወላጆች የሚሆኑትን ነው የሚያዩት። የሚሆኑትም ያንኑ ነው። ስለዚህ ያንን ነገር አይቶ ማደግ በራሱ ምን አይነት ቤተሰብ ውስጥ ነው ያደግ ነው ያየነው ምንድን ነው የሚለው ነገር የኔን ማንነት ቀርጾታል ብዬ በጣም አምናለሁ። ለዚህ ለዚህም ይመስላል ስኬታማ የሆናችሁት። የቤቱ ልጅ በሙሉ የሆነ ፎቶ ሲዘዋወር ነበር ፌስቡክ ላይም ሌሎች ማህበራዊ ድረገጾች ላይም እና አራት እህቶች ፒኤችዲያቸውን አጠናቀው ተመርቀዋል። በጣም ትልቅ ሰክሰስ ነው፣ ትልቅ ስኬት ነው። እኔ እንደውም ሰዎች በራሳቸው ከሚያደርጉት ጥረት በተጨማሪ የወላጅ ምርቃት አስፈላጊ ነው ብዬ ማምን ሰው እሱ አለበት፣ በጣም አለበት። እንግዲህ የነሱ ስኬት በጣም ለሁላችንም ኩራት፣ ደስታ የሆነ ነገር ነው በዛ ላይ ጤና ላይ ነው አራቱም። ደሞ ፒኤችዲያቸውን የሰሩት ሁለቱ የሰውነት ፊዚካል ጤና ላይ፣ ሁለቱ ደግሞ የአእምሮ ሳይኮሎጂካል ጤና ላይ ነው እየሰሩትና ከዚህ ውስጥ ትልቁ ነገር ለኔ እንግዲህ እንደ አንድ የቤተሰቡ አካል መተባበርን ፍቅርን አንድነትንም ያየንበት ነው አንዱ ቀኝ ኔ ላቆም ነው ሲል አይዞህ በርታ ብሎ የሚቀጥል በጸሎት መደጋገፍ፣ በቃ የጸሎት ርዕስ እየተሰጠ በቃ ሁሉም እግዚአብሔር ሆይ እርዳት እየተባሉ የምንሄድበት የፋይናንስ ችግር ሲኖር አንዱ ለሌላው ደግሞ ከቨር የሚያደርግበት ፔፐር ኤዲት መደረግ ሲፈልግ አንዱ ሌላውን የሚያደርግበት ይሄ ማለት ትልቅ ህብረት ነው። አሁን አባቴም እናቴም በህይወት የሉም። ስለዚህ እነሱ ግን ባሉበት ቦታ ግን ይህንን ስኬት የሰጡንን ኃላፊነት አትሊስት እየተወጣን መሆኑን እና የሚያስደስት ነገር አለው። ምርቃት አለ ወይ? በጣም ብዙ። እኔ ምርቃት ዝም ብሎ ቃል ነው ብዬ አላምንም። ምርቃት ዊሽ ነው ወይንም እንድንሆን የሚፈለገው ምኞታቸው ነው። የተለያየ አይነት ምርቃቶች እኛ ቤት መጥተዋል። ምርቃት ግን ያቆማል። በደከመች ጊዜ ያ ምርቃት ያጠናክርሻል። እናቴ ደስ ሲላት የምትመርቀኝ አንዱ ምርቃት ምንድን ነው? በልጆችህ አገኘ ትለኛለች። ትልቅ ምርቃት። በተለይ ደግሞ ከወለድኩኝ በኋላ ልጆቹን ሳይ ምን ስል ደግሞ ምን አይነት ምርቃት ነው ላለሁና በጣም ደስ ይለኛል እና አሜን አሜን ላለሁእና እግዚአብሔር በልጆች ሲባርክ ደስ ይላል። ሁሉን ነገር በልጅ በኩል ሲሆን ደግሞ ስታየው ፍሬውን ደስ ይላል። እዚህ ጋ ምንድነው አሁን አንተም ሁላችንም የቤተሰቦቻችን ውጤቶች ነን እና የእግዚአብሔርን ቃል በመንገድ እንዲሁም ደግሞ መንገድን በመምራት ወላጆች ስላሳደጉ እዚህ ደረጃ ደርሳል በእግዚአብሔር እርዳታ፣ በእነሱም ድጋፍ። አንተስ ልጆች ጋር ምን እያደረግ? እኔ ልጆቼ ጋር እኔ ባላደራ ነኝ ብዬ አምናለሁ እነዚህ ህጻናቶችን አምኖ እግዚአብሔር ሲሰጠኝ እነዚህን ልጆች በእውቀት በፍቅር እና በሰውነትም የማሳደግ ኃላፊነት አለብኝ። ባላደራነቴን ተወጥቻለሁ አልተወጣሁም፣ ውጤቱ መጨረሻ ላይ የሚታየ ነው። እኔ ግን የተሰጠኝን ኃላፊነት ልጆቼ መወደዳቸውን እንዲያውቁ ልጆቼ በደስታቸውም በሀዘናቸውም ጊዜ እነሱ ባመጡት ስኬት ወይንም በደረሰባቸው ውድቀት ሳይሆን በማንነታቸው ነው መወዳቸው የሚለውን ነገር እንዲገባቸው ያንን ፍቅሬን ምሰጥበት በዛ ላይ ደግሞ በስርዓት ማሳድግበት እግዚአብሔርን እንዲያውቁ እንዲፈሩ ማድረግበት። እኔ ራሴን ሳየው ራሴን ራሴ አልሰራሁትም። ራሴን የሰራኝ ቤተሰቦቼ ናቸው፣ አካባቢዬ ነው እግዚአብሔር በብዙ ነገር ታንጬ ብዙ ኢንቨስት የተደረገብኝ ሰው ነኝ እኔ። ስለዚህ ልጆቼስ ራሳቸውን በራሳቸው ሰርተው እንዲወጡ ሳይሆን የምፈልገው ይሄንን ባህላችንን፣ ማንነታችንን፣ እግዚአብሔርንም ደግሞ ፈርተው እንዲኖሩ በምን አይነት በኩል ነው የምናንጻቸው፣ እንዴት ነው የምናስሄዳቸው የሚለው ነገር ያንን ወስጄ እነሱ ላይ ለማድረግ እየሞከርኩ ያለው አባት ነው። በጣም ትልቅ ነገር ነው። ቅድም እያነሳ ነው ነበር የቤተሰብ ህብረት፣ የቤተሰብ አብሮነት መተጋገዙ፣ መደጋገፉ እንግዲህ ለብዙዎች ምሳሌ መሆን ይቻላል። ቀደም ሲልም እየጠየቅኩ ነበር በአኮ ብራንቾች ሁሉ ፎቶግራፎች አሉ። ምን እንድንማር ነው ግን የተፈለገው ብዬ እንዳስብ ያደርገኛል። እሱን ፎቶግራፍ ሳይ መልክቶቹን ሳይ አኮ ፎቶግራፎቹ ላይ በሙሉ የእናት የአያት እና የልጅ ልጆች ፎቶግራፎች ነው ያሉት። ትርጉሙ ምንድነው? አንደኛ እኔ እዚህ ለመድረስ የደረስንበት እያንዳንዳችን የሆነ ሰው አቅፎናል፣ እውነት ነው። የሆነ ሰው ተሸክሞናል፣ የሆነ ሰው ትምህርት ቤት አድርሶናል፣ የሆነ ሰው ከፍሎልናል። ብዙ የሆነ የተደረገልን ነገር አለ። ብቻዬን አይደለሁም፣ ብቻሽን አይደለሽም፣ ብቻህን አይደለህም የሚለውን ስሜት የሚያሳይ የሆነ ሰው ኢንቨስት አድርጎብሃል የሚለውን ነገር የሚያሳይ እውነተኛ የአያት ቤት ሲመጣ ቤቱን ለማድመቅ ለማሳመር ብቻ አይደለም እዛ ጋር ያለው ናው ነው እንድናስተውለውም ጭምር ይሄን መልእክት ስላስተላለፍ ከለ ብዙዎቻችን ህይወታችን በከፍታም በዝቅታም እንዳል ነው። ቀደም ሲል አብረውን የተጓዙ ሰዎች አሉ። በነዚህ ሁሉ ውስጥ ነገር ግን የህይወታችን የሆነ መስመር ደግሞ አለ የሚቀየርበት። ለምሳሌ ያክል አንተ አምስት ያክል ግሩፖች አሉ፣ ወይም ደግሞ የምታስተዳድራቸው ቢዝነስ ግሩፖች አሉ እና እነዚህ ከመሆናቸው በፊት የዳዊትን ሰአይ የት ላይ ነበር የጀመረው? እኔ በምን አምናለሁ መሰለሽ? አሁን እዚህ ምድር ላይ የምኖረው ኑሮ ከዚህ ምድር በኋላ ላለው ለዛኛው ኑሮ ጋር ግንኙነት አለው ብዬ አምናለሁ። ዝም ብሎ እዚህ ጋር አልቆ እዛ ሀብዬ አይደለም የምጀምረው፣ ከዚህ ጋር ተያይዞ የሚኬድ ግንኙነት አለው ብዬ አምናለሁ። እዚህ ምድር ላይ የምኖረው ኑሮ ከዛ ጋር የሚያገናኘው ግን አንድ ድልድይ ነው ያለው ብዬ አምናለሁ። እዛኛው ህይወት ውስጥ መግባት በጣም ከባድ ነው። ሪኳየርመንቱ በጣም ከባድ ነው። ላይክ ምክንያቱም በጣም ጻድቅ አምላክ ነው ያንን የሚያስተዳድረውና እሱን መምሰል አለብሽ። እሱን ልንመስል ደግሞ አንችልም። ስለዚህ ከዚህ ምድር ላይ የምንኖረው ኑሮ ወደዛ ለመግቢያ ድልድዩ የተሰራልኝ በትንሳኤ ነው ብዬ አምናለሁ። ያንን የሰራልኝ ትናንትና ላይ ለእኔ ሲል የሞተልኝ አምላኬ ለእኔ ሲል በመስቀል የተሰቃየውና ሞትን ድል አድርጎ የተነሳው ኢየሱስ ለዛኛው ዓለም እንድኖር ላይሰንስ ሰጠኝ፣ መግቢያ ፈቃድ ሰጠኝ። ያለምንም ነገሬ የምሰራው ስራ ግንኙነት አለው ወይ? አለው። ያንን በማመኔ አሁን የምሰራው እያንዳንዱ ስራዬ እዛ ጋር የተሰጠኝን መክሊት ሰጥቼ ስለሆነ ምገባው ከዛኛው ህይወት ጋር ግንኙነት አለው ብዬ አምናለሁ። ስለዚህ ነው የኔ ትንሳኤ ትናንትና ላይ ነው የተሰራው። ትናንትና ላይ በመሰራቱ ዛሬን እዚህ ላይ እየኖርኩት ነው ያለሁት። ነገም ደግሞ ተስፋ አለኝ። በሽታን እርጅናን፣ ሞትን የምጋፈጥበት፣ በደስታ የምጋፈጥበት ተስፋዬ ደግሞ ያ ነው ብዬ አምናለሁ። አሁን ብዙ ጊዜ በተስፋ መቁረጥ የሚያሳልፉ በህክምና ያሉ በህመም ላይ ያሉ ሰዎች አሉና ለእነሱስ ምን ትመኛለህ? ዛሬ እኔ ጤነኛ ሆንኩኝ ማለት ነገ ጤነኛ ነኝ ለሚለው ምንም ዋስትና የለኝም። ዛሬ እነዚህ እጆቼ እንደዚህ ይሰራሉ ማለት ነገ እንደዚህ ለመስራታቸው ምንም ዋስትና የለንም። ሁላችንም እዚህ ምድር ላይ ያለነው ነው የሆነ ጋራንቲ ይዘን አይደለም ያለነው ዛሬ ላይ በእንደዚህ አይነት ሁኔታ የኖሩትም እኛም እኩል ትንሣኤ ያስፈልገናል። ይሄ ምድር ሲጀመር ለጊዜው የምንኖርበት ምድር ነው። መጪው ትልቅ ሌላ ምድር አለ፣ ያንን የሚያገናኝልን ደግሞ ድልድይ አለ። በዛ ተስፋ ደግሞ ውስጣችን በመከራ ውስጥ ሆነን በችግር ውስጥ ሆነን ደስተኞች እንሆን። እንኳን አደረሳችሁ ለማለትና መልእክቴንም በዚህ አጋጣሚ ለማስተላለፍ ፈልጋለሁ እና ይሄ የደስታ ቀን ነው። ትልቅ ነገር ዋጋ የተከፈለልን ቀን ነውና ለነሱ የምንመላቸው እንኳን ለዚህ ቀን አደረሳችሁ። ይሄ ጊዜ ደግሞ የበዓል የደስታ ብቻ ሳይሆን ውስጣችንንም ደስ የሚለን ጊዜ እንዲሆንልን እመኛለሁ። እውነት ነው የተከፈለልንን ዋጋ የምናውቅበትም በዓል ነው አደለ? በብዙ ተስፋ መቁረጥ ውስጥ ልንሆን እንችላለን፣ ግን ክርስቶስ ለኛ ሞቶልናል። በብዙ መስዋዕትነት ቆመናል። እኔ ግን ትንሣኤ ሲመጣ ደግሞ ወደ ሰውኛ ስናልፈው ስናመጣው በጣም ብዙ የልጅነት ትዝታዎች አሉ እና ደግሞ አሁን አሁን ላይ ያለሁበት አለ። አሁን ያው ካደግን በኋላ ብዙም ተሰታው የለ ነው፣ ግን በልጅነት ብዙ ያሳለፍናቸው ነገር አለ። ለአንተ ትንሳኤ በዓል እንዴት ነበር በፊት? እኔ ተንሳይ የፋሲካ በዓል በጣም የማይረሳ ሌሊት ስንነሳ ዘጠኝ ሰዓት ነው እኛ ቤት የሚበላ ነበረው እና ሌሊት ዘጠኝ ሰዓት እስኪሆን ዛሬ እናድራለን የሚለው ጉጉት፣ ዛሬ እናነጋለን የሚለው ናፍቆት እና ሌሊት ዘጠኝ ሰዓት ላይ ይደረደራል እና ልክ በቃ ዘጠኝ ሰዓት ሲሆን እንቁላሏን ምን በላት መብላት እና ያ ኤክሳይትመንት በቃ ቁጭ ብሎ ማንጋቱ ማጀሩ ራሱ በጣም ነበር ኤክሳይት የሚያደርገን። እና ምክንያቱም በጊዜ ተኙ ነው ሁል ጊዜ የሚባለው። እና ያ ከዛም በተጨማሪ ምን ትዝ ይልሀል ስትይ፣ ሽታዎቹ በቃ እዛ ቁሌት የሚሰራው ጓዳው ቤቱ ግርግሩ በቃ ሌሊቱን በሙሉ ሲሰራ ነበር የሚያድረው እና ያ ግርግር ያንተን፣ በቃ ዘጠኝ ሰዓት ደርሶ ደርሶ አልደረሰም እያልን የምንጓጓ በጣም አይረሳኝም። እውነትም አይነጋም እኮ ደግሞ ሌሊቷን፣ በተለይ ሁለት ሰዓት ከሆነ በኋላ ሰዓቱ ይቆማል። ጉጉቱ አለ፣ እንቅልፍ ማጣቱ አለ። ለማክፈል ደግሞ ስንጀምር ደግሞ ምን ጾመዋለ እና ረሃቡ የሚጀምረው ሁለት ሰዓት ሲሆን ምሽት የሚባባሰው እና ተኝቼ ሲቀሰቅሱኝ ራሱ አይ ትንሽ ልተኛ ቆይላለሁ፣ ምግቡ እኮ አለ ቀርቧል። ግን በጣም ደስ የሚል የልጅነት ትዝታ ጊዜ ነበረ። እንዳልከው ደግሞ ቤተሰብ፣ በተለይ ደግሞ እናቶች ባለሙያ ሲሆኑ የሚሰራው ምግብ አሁንም ድረስ ይናፍቃል። ሽታው ራሱ መጣብኛ ራሱ እያወራ ቆይ ትንሳኤ አልደረሰን ገና። ጾሙ ይፈታና እንበላለን። በጣም ደስ ብሎኛል። ቆንጆ ቆይታን ያደረግነው እንዳዊት ኃይሉ የውዳሴ ግሩፕ ባለቤትና መስራች ስለሰጠን ጊዜ እናመሰግናለን። እንኳን አደረሳችሁ። መልእክትህን ማስተላለፍ ስላለ፣ እሺ በዚህ አጋጣሚ ለክርስትና እምነት ተከታዮች በሙሉ ለሁሉም እንኳን አደረሳችሁ ማለት እፈልጋለሁ። መልካም የትንሣኤ በዓል ይሆንልን። አባታችን በሰማያ